ሀሚም አላሁ አለም ሙራዲ ከማስለፍና ግና ካሁን ቀደም በመሰሎቹ ተደጋጋሚ እንዳሳለፍ ነው፣ ሀሚም የሚለውን ከመተርጎም መቆጠብና ባለቤቱ አላህ ትርጉሙን ይወቀው ብሎ ማለፉ ይመረጣል። በአጠቃላይ ግን እነዚህና እነዚህን የመሰሉ ቃላቶች አረቦቹ እኛም ብንፈልግ የእሱ አይነት ግጥም መሰል ነገር ሀጣ እያመጣን ማነብነቡ አያቅተንም ነበረ። እኛ ተጠራውን እያሉ ይደነቁ ስለነበር እስኪ እንግዲህ አታላችሁና ስለተሳካላችሁ ሞክሩ። ለነገሩማ ይኸው ፊደሎቹም አልተቀየሩም ያው የአረበኛ ፊደሎች ሀያ ስምንት ናቸው። እነዛ አንድ በአንድ የምታውቋቸው ናቸውና ከነዛ ቀምራችሁና አስተካክላችሁ የእሱን የመሰለ ቁርአን አምጡና ተወዳደሩ ስለማለት ለመጋበዝ ነው። በዐድ የሆነ ፊደል ቢኖር ኑሮ ሰና ሚያቀርበው ነገር እንዲህ እንዲህ አይነት በአር ነገር ስለሚያመጣ እሱ ነው እንጂ የሚያስቸግረን፣ አለበለዛ ብለው እንዳያመካኙ። ይኸው ፊደሎቹም እና ሃ፣ እነሚም፣ እነ ጠ፣ እነሲህን የመሳሰሉት ናቸው። እነ አሊፍ፣ እነ ላም ነሯ ናቸው። እነዚህን ገጣጥማችሁና ደማምራችሁ እንደሱ ለማምጣት ከቻላችሁ ለምን ፈጋዱ አለም ውድድሩን አታካሂዱ? እና ውጤቱ አይታይላችሁም ለማለት ነው እና የነሱ እንዲህመት ለማረጋጅ ወልኪታብ ልሙቢን የቁሉ ላህ ሱብሃነሁ ወተዓላ ወኦክሲሙ ቢልኪታቢል ሙቢን ግልጽ በሆነው ኪታብ እምላለሁኝ ይላል። ነዋዊቱ ወልቀስምናኦክሲሙ የሚለው ታዋቂ ቃል ስለሆነ ወድቆ ነው ለማቅለል ማለት ነው። ኪታብ ሙቢን ማለት እንግዲህ ሀሳቡ ግልጽ የሆና ለማንኛውም ቋንቋ ለሚያውቅ ሰው ቁርአን ሀሳቡ ግልጽ ነው ማለት ነው ወይም አልሙቢን ማለት ውሸትንና እውነትን ኸይርንና ሸርን ኢማንንና ኩፍርን ተውሒድንና ሽርክን የሚያጠረጥርና የሚለያይ በመረጃ የሚያበጥር በሆነው ኪታብ እምል አለሁኝ ይላል አላህ ስብሐነሁ ወተዓላ። ምድም ምንድነው የሚያረጋግጠው? ኢና አንዘልናው ፊ ሌይለት ሙባረካ፣ ይህንኑ አንድ ገላጭና አብራሪ የሆነ ኪታብ የተባረከች በሆነች ሌሊት አወረር ነው ይላል የተባረከች ማለት ያው ኸይሯ ጥቅማ የበዛባት የሆነች ሌሊት ማለት ነው። ይህችም ሌሊት ሌይለቱ ንልቀድር ናት። በሌላው አባባል እና አንዘልና ፊ ሌይለቲን ሙባረካ የሚለውን ሱረት ልበቀራ ላይ ሻሩ ረመዳን ለዲ ኡንዝረ ፊ ልቁርአን ሁደ ልናሲ በማለት ራሱ ፈስሮታል። በረመዳን ወር ሌይለት ልቀድር የምትባል ልዩ የተባረከች ሌሊት አለች። በዛ ሌሊት አወረር ነው ይህንን ቁርአን ይላል። እና ለይለቱል ቀድር መሆኗ ደግሞ ያው በሌለ በሱረቱል ቀድር ተገልጧል። እና ዘላሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር በሚለው ሶስቱ አያቶች በተለያዩ ሶስት ስራዎች ውስጥ አጥጥ ተፈርታቸው ይፈታጣሉ። አንዱ ሌላውን ያብራራል ማለት ነው። እና እንግዲህ እንዲህ እንዲ ሌሊት ልዩ በሆነች ሌሊት እንደወረደ ይገለጸ። ያቺ ሌሊት በየትኛው ወር እንደምትገኝ ሱረቱል በቀራ ፈሰረ። እንደገና የሌሊቱ በረካ ደረጃዋ ብዛትና ስፋት ምን ያህል እንደሆነ ደግሞ ለይለቱል ቀድር የበለጠ አብራራቸው ማለት ነው። እና በዚህ ሌሊት የተወረደ ነው ይሄ ቁርአን ማለት ነው። ይሄ በዚህ ሌሊት ወረደ በሚባልበት ጊዜ ምን ማለት ነው? ሁለት አይነት ትርጓሜ ይኖረዋል። አንደኛ ቁርአን በጥቅሉ በጥራዝ ሆኖ ከለው መሕፉዝ ተቀርቶ እዚህ ሰማኢ ዱንያ ልዩ ቦታ ኪራመን ካቲቢን እንደ ልዩ መላይኮች አሉ ለነሱ ባደረ መልክ ተሰጠና በዛ ለሊት ከዛ በኋላ በ23 አመታት እንደ አስፈላጊነት እየተቀናነሰና እየተቆራረሰ ወርዶ ተጠናቀቀ የሚል ሲሆን ሌላኛው እና አንዘልናሁ ፊ ለይለቲ ሙባረካ ማለት ለመጀመሪያ ጊዜ የመጀመሪያውን ምዕራፍ ለነብዩ ጋረ ሒራ ውስጥ ያሉ ያው ኢቅራ የሚለው አያት መጣላቸው በዛች ለሊት ማለት ነው። መጀመሪያ መነሻውን በማየት ነው እንጂ መጨረሻው በአንድ ቀን አይደለም። የወረደው ወደ ነብዩ በሀያ ሶስት አመታት ነው፣ በመካና በመዲና መካከል ባለው ኑሯቸው ያው መካም እያሉ አብዛሀኛው ወረደ፣ እንደገና መዲናም ደግሞ የተረፈው ተጠቃልለና እድሜያቸው ፍጻሜ ድረስ ነው የወረደው ማለት ነው። እና በሁለተኛው አባባል እንግዲህ መጀመሪያ በለይለቱል ቀድር ነው የቁርአን መወረድ በነቢዩ ላይ የጀመረው ማለት ነው። በፊተኛው አባባል የሆነ እንደሆነ በጥቅሉ ቁርአን ተለውሐል መሕፉዝ ተነጽፎ ተቀድቶ እዚህ ሰማኡ ዱኒያ ልዩ ቦታ ላይ ወርዶ ከዛ በኋላ በጅብሪል አማካይነት እንደ አስፈላጊነቱና እንደ ሙናሰባው እየተቀናነሰ ወረደ ማለት ነው። ኢና ኩና ሙንዚሪን እኛ ወትሮንም በእርግጠኛ አስጠንቃቂዎች ነንና ፍጥረታትን ፈጥረን እንዲሁ ዝም ብለን ምረን አለቀቅንም። ነቢይ እየላክን የሚጎዳቸውንና የሚጠቅማቸውን በማሳወቅና በማስጠንቀቅ ላይ ስንቀጥል መጥተናል እና በዛው እንግዲህ በህጋችን መሰረት አሁንም ያሉትን ህዝቦች ለማስጠንቀቅ ሲባል ቁርአንን በዚህ መልክ ለነብዩ አስተላለፍን ይላል። ፊሃ ዩፍረቁ ኩሉ አምሪን ሐኪም በዚች በተባረከችው ለሊት ውስጥ በውሳኔ የጸደቀውን ነገር ሁሉ እናስተላልፍበታለን እና ማለት ምንድ ነው? እንግዲህ አመት እስከ አመት ድረስ የሚከናወነውን ተግባር በዚች በተባረከች ለሊት ውስጥ ውሳኔ እናስተላልፍበታለን ማለት ነው። ማለትም እድሜው የደረሰው በዚ አመት ውስጥ እንግዲህ በየወራቱና በየቀናቱ መሞት ያለበት እንዲሞት፣ መፈጠር ያለበት እንዲፈጠር መገኘት ያለው እንዲገኝ፣ መጥፋት ያለበት እንዲጠፋ፣ ሾም ያለበት እንዲሾም፣ መሻር ያለበት እንዲሻር በውሳኔ የጸደቀው ነገር ሁሉ በዚች ሌሊት ውስጥ ይረጋገጣል። ያው ለመላይኮቹ መመሪያ ይሰጥና አመት ስታመት የሚያከናውኑት ተግባራት ግልጽ ይደረግላቸዋል ማለት ነው። ወበየኑ ወወጣሁ ማለት ነው ይፍራቁ ገለጽላቸዋል ማለትም እንግዲህ አላህ ሱብሓነሁ ወተዓላ የዓለምን ሁኔታ የወሰነውና የቀጠበው ገና ዓለም ከመፈጠሩ በፊት ነው። ገና ለአምሳ ሺህ አመት ቀደም ብሎ በዚህ ዓለም ከመፈጠሩ በፊት ተፈጠረችበት ዕለት ጀምሮ እስከ ፍጻሜዋ ድረስ በጥቅልም ሆነ በዝርዝር የሚደረጉት ነገሮች ሁሉ በሙሉ በአላህ የመዝገብ ተዘግበዋል በለውሐል መሕፉዝ ከዛ በኋላ ግን ያንን አጠቃላይ መዝገቡ በሱ እጅ ነው፣ ማንም አይደርስበትም ማለት ነው። መላይኮቹ ግን በአመት በአመት እንደዚህ የቅርብ ጊዜ እቅድ እንደሚባለው ቅጅ ነው የሚሰጣቸው ማለት ነው። አሁን ላለው እንግዲህ ለአንድ አመት ያህል አላህ ስብሃነሁ ወተዓላ የወሰነውን ከዛ ከዋናው ሰሌዳ ከባህር መዝገብ ይቀዳና በዚህ አመት ውስጥ የምትሰሩት በዚህ መሰረት ነው ብሎ ግልጽ ያደርግላቸዋል ለመላይኮቹ እንግዲህ። ያም በሚያው ጊዜ አሁን አዲስ የተወሰነ ውሳኔ ይመስላቸዋል። ለሱ ግን ያው የቆየ ነገር ነው ማለት ነው። ጠንቆሮ የሰማለት ብርቁ ነው እንደሚባለው ለሰዎች ነው አዲስ የሚሆንባቸው። ያ አመት በሚጠናቀቅበት ጊዜ በቀጣው አመት ደግሞ በተመሳሳይ ለሚቀጥለው አመት ደግሞ እንደዛው መደረግ ያለባቸው ነገሮች ሁሉ ተገልጠውና ተብራርተው በዛ በጽሁፍ ይደርሷቸዋል ማለት ነው። እና ደዚህ የተደረገ የአመት እስከ አመት እንቅስቃሴ ውሳኔ የሚገለጽበትና የሚተላለፍበት እለት ነው ይሄ። ለይለተ ሙባረካ ማለት ነው የሚለው። አምረን ምን እንዲና እና ከኛ የሆነ ውሳኔ የምናስተላልፍባት የሆነች ለሌት ናት። ይሄንን ማለቱ ያው ሌላ በውሳኔው ተሳታፊ የለም ማለቱ ነው። እናንተ እንደሚመስላችሁና እንደምታስቡት የተለያዩ ጣዖቶች ወይም ባለስልጣናቶች እኔ ጋር ተቀምጠው የዓለምን ሹዑን ወይም ሁኔታ የሚወስኑና ስለዚህ ጉዳይ ሀሳብ የሚሰጡ የሉም። እኔ በብቻ ነው ሁሉን ነገር የማደርገው ይላል። እና ኩና ሙርሲሊን እኛ ወትረውንም ለሰው ልጆች መሪና አስተማሪዎች ላኪዎች በመሆናችን በዛ መሰረት የሚጠቅማቸውን ነገር በማስታወቅና በማግባባት የሚጎዳቸውን ደግሞ በማስጠንቀቅና በማሳወቅ መልአክ ያለብንን ነገር ለማድረግ ስንል በተለመደ ሁኔታ ይኸው አንተንም በተራህ ልከናሃል ይላቸዋል። ረሕመተ ምን ረቢክ እና ይህን የመሰለ ጸጋ ለአንተና ለህዝቦች አላህ ስብሓንሁ ወተአላ መለገሱ ከሱ ለሆነ ችሎታና ጸጋ ነው። ማንም አላስገደደው ወይም ማንም እንዲህ አይነት ጉዳይ አስፈልገናል ብሎ አቤታም ያቀረበ የለም። በመልካም ችሎታውና ፈቃዱ እንዲህ አይነት እድል ለእናንተ ለነብዩም ሆነ ለህዝቦቹ ለገሰ ማለት ነው። እንነሁ ሁወ ሰሚ ልዐሊም እርሱ በእውነት የሚባለውን ነገር ሁሉ ሰሚ፣ እንደገና ደግሞ የሚደረገውን ነገር ሁሉ አዋቂ የሆነ ጌታ ነውና በእውቀቱና ባለው ርኅራሄ መሰረት ለእናንተ በዲንም ሆነ በዱኒያ የሚበጃችሁን ነገር ሁሉ ለማሟላት ይህን አድርጓልና ይህን መልካም እድል ተቀበሉና ተጠቀሙበት በላቸው፣ ይላል ረቢ ሰማዋት ወልአርድ። እና ይህንም የመሰለ ጸጋና ችሮታ ለእናንተ የለገሰው ሰማያትንና ምድርን የፈጠረ የሆነው የዓለም ባለቤት ነው። ወማ በይነሁማ፣ በመካከላቸው ያሉትንም ፍጥረታቶች ሁሉ በሙሉ ያስገኘውም እርሱ ነው። ኢንኩንቱም ሙቂኒን እና እውነቱን ተነግራችሁ የምትቀበሉና የምታረጋግጡ ከሆነ ዛሬ ነው የመቀበያ ጊዜውም ሁኔታውም። ከዛሬ ያው ወሕይ ባለመወረዱ ሐቁንና ባጢሉን ለመለየት ብትሞክሩም በቀላሉ ይታካላችሁም ነበር። ዛሬ ግን እውነቱን ሲነግሯችሁ ለመቀበል ዝግጁ ከሆናችሁ ይኸው በተሰጠው እድል መሰረት በወሕይ ሁሉም ነገር ይገለጥላችኋልና ይህን እዚህ ላታሳልፉት፣ እውነትን ለመቀበል ከፈለጋችሁ ተቀበሉ፣ ከዛሬ የበለጠ አመቺ ሁኔታ የለምና ባላቸው ማለት ነው። ላ ኢላሀ ኢላሁ እና ይሄ የሰማያትና የምድር በውስጣቸውና በዙሪያቸው ያሉ ፍጥረታቶች ባለቤትና ጌታ የሆነው አላህ ከእርሱ በስተቀር አጋርና ተካፋይ ሌላ ባለስልጣን የለበትም። ወዩሕይ ወዩሚት እና ማንኛውንም ነገር ሕያው የሚያደርገው የሚፈጥረው እንደገና ደግሞ እድሜው ያለቀበትን የሚገድለውም ብቸኛው ባለስልጣን እርሱ ነው። ከእርሱ በስተቀር በዚያ ዓለም ላይ ማንኛውንም ነገር የሚፈጥርም ሆነ የሚገድል አይኖረም ማለት ነው። እና ረቡኩም ይህ የእናንተ ፈጣሪና ጌታ ነው። ወረቡ አባኢኩም ልአወሊን የቀደምት አባቶቻችሁም ጌታ ነው። ለዛሬውም ትውልድ የሆነ ላለፈው ሌላ ባለቤትና ጌታ የለውም። የሁሉም ፍጥረታት በማንኛውም ጊዜ በየትኛውም ቦታ ያሉት ብቸኛ ባለቤትና ጌታ እርሱ መሆኑን አውቃችሁ ለእርሱ ብቻ ተገዙና ታዘዙ።